የስታዲየም የመግቢያ ዋጋ ማሻሻያ ተደረገበት። የአዲስ አበባ እግር ኳስ ፌዴሬሽን በየዓመቱ የሚያዘጋጀው የአዲስ አበባ ከተማ ዋንጫ ዘንድሮ ለ19ኛ ጊዜ ባሳለፍነው እሁድ መካሄድ ጀምሯል። በዚህ መሰረት የአዲስ አበባ እግር ኳስ ፌዴሬሽን የዘንድሮ የአዲስ አበባ ዋንጫ ምክንያት በማድረግ ከበርካታ ጊዜያቶች በኋላ ደጋፊዎች ወደ ስታዲየም ገብተው ቡድናቸውን እንዳበረታቱ ደል ከፍቷል። ውድድሩ ከተጀመረ በኋላ እሁድና ሰኞ በተደረጉት የኢትዮጵያ ቡናና የቅዱስ ጊዮርጊስ ጨዋታዎች ላይ በርካታ ደጋፊዎች ወደ ስታዲየም ይመጣሉ ተብሎ የተጠበቀ ቢሆንም የተፈለገውን ያክል ቁጥር ያለው ደጋፊ መምጣት አልቻለም። ለዚህም ደግሞ ዋነኛ ምክንያት ተደርጎ ሲጠቀስ የቆየው የወጣው የስታዲየም ዋጋ መወደር ነው በሚል ደጋፊው ቅሬታውን ገልጿል። የአዲስ አበባ እግር ኳስ ፌዴሬሽን ይህንን የደጋፊ ቅሬታ በመረዳት እና ደጋፊው ወደ ስታዲየም ለመመለስ በማሰብ ከዚህ በፊት የወጣውን የስታዲየም ዋጋ አሻሽሏል። በዚህ መሰረት ክቡር ትሪቡን አንድ ሺህ ብር፣ ጥላ ፎቅ 300 ብር፣ ከማናንሺ መቶ ብር፣ ካታንጋ መቶ ብር ሲሆን፣ ዳፍና ሚስ ማርተራ ደግሞ 50 ብር በመሆን የመግቢያ ዋጋው ተወስኗል። በሁሉም የስታዲየም ክፍሎች ላይ መጀመሪያ ከነበረው የመግቢያ ዋጋ 25 በመቶ ቅናሽ ተደርጎባቸዋል። 19ኛው የአዲስ አበባ ከተማ ህዳሴ ዋንጫ እሁድ ዕለት በደመቀ ሁኔታ ሲጀመር ኢትዮጵያ ቡናና መቻል ተጋጣሚዎቻቸውን ሲያሸንፉ፣ ቅዱስ ጊዮርጊስና ንግድ ባንክ ድል አልቀናቸው። ውድድሩ ከሁለት ቀናቶች ረፍት በኋላ የፊታችን ሐሙስ ሲመለስ ኢትዮጵያ ንግድ ባንክን ከኢትዮ ኤሌክትሪክ የሚያገናኝ ይሆናል።